ሰላም እግዚአብሔር ከሁላችን ጋር ይሁን። ውዴ የተወደዳችሁ የአያሉ የገና ነው የሎል እግዚአብሔር ቤተሰቦች የመቤታችን የቅድስተ ቅዱሳን የነጽ የታነጧን ውዳጆች ውዴ ይሄ ሜንቲው ቤተሰቦች እንዴት ናቸው? እንደምንከረማችሁ እንደምንሰነበታችሁ ከእኔ ጋር እግዚአብሔር የተመሰገነ ይሁን ክብሩ ይስፋ። ለመዳን ያለም እንዴት ናችሁ? እንዲሁም የሙስሊም ወገን ውቼ ሁላችሁንም በእየ በእየእምነታችሁ ሰላም ብያለሁ። እንግዲህ ይቺ ታናሽ እህቴ ናት የምትዋት ማለት ነው መዝሙር ልናቀርብላችሁ ነው። ሰላም በያቸው። ሰላም ሰላም፣ እግዚአብሔር ከእናንተ ጋር የሚሆን ውድ ኢሜንቲው ቤተሰቦች፣ ህን አበረታቱ ልኝ ባያቸው። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? ደህና ናቸው ወይ? በእኛጋር እግዚአብሔር ይመስገን፣ ሰላም ነን፣ ደህና ነን። እህቴን አበረታቱ ልኝ ሰብስክራይብ፣ ኮሜንት ሼር እያደረጋችሁ አበራታቱልኝ ስለምታደርጉትም ነገር ደግሞ እናመሰግናለን። በጣም ከልብ አመሰግናለሁ። እግዚአብሔር ያክብር። ያለኝ እንግዲህ ደግሞ እስኪ አንድ ኬ እንገባለን ብለን ተስፋ እናደርጋለን እና በአብ በወልድ በመንፈስ ቅዱስም በመቤታችን አማላጅነት በመላእክት ተረዳኢነት እያመና እየተማጸንን እንዘምራለን እንዴት ወጣሁ ብዬ

ማልቀስ ማንባት ይብቃኝ ከእንግዲህ በኋላ። እንዴት ወጣሁ ብዬ ከቶ አልደነቅም አምን አልገስማን ባትቃአኝከንግ በዋላ ስለዝማሪው ጌታችን መድኃኒታችን ኢየሱስ ክርስቶስ ይክበር ይመስገንልን፣ አሚን። በእውነሲሆን ይደረግልን። ሀገራችን የኢትዮጵያን መቤት የቅዱስ ድንግል ማርያም ትጠብቅልን። ሁሉንም ዓለማት እግዚብሔር አምላክ ይባርክልን፣ ይቀድስልን፣ ይጠብቅልን፣ ሰላም ያደርግልን። ለሰው ዘርፍ ሁሉ ለሰው ልጆች በሞላ እግዚአብሔር አምላክ ሰላሙን ያድለን። መቤት ድንግል ማርያም የጎደለብን ሁሉ ትሙላለን። መልአኩ ቅዱስ ሚካኤል ይቁምላችሁ። ውድ ቤተሰቦቼ ሁላችሁንም መድኃኔዓለም የሚጠብቃችሁ፣ በያላችሁበት እመቤት የቅድስት ድንግል ማርያም የጎደለውን ሁሉ ትሙላላችሁ፣ ትሙላለን ለሁላችንም ቅዱስ ሚካኤል ይቁምላችሁ። የደስታ መልአክ ቅዱስ ገብርኤል ደስታን ያብስራችሁ፣ ያጎናጽፋችሁ ቅዱስ ሚካኤል የቆመላችሁ ሰማዕቱ ቅዱስ ጊዮርጊስ በድል ያውጣችሁ። ውድ ቤት ሰዎች ስለምታበረሳችሁ ኮሜንት፣ ላይክ፣ ሸር ስለምታደርጉ ላይ በጣም ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ በመሆን የደውሉ ምልክት በመጫን ሁሌም እንዲደርሳችሁ አድርጉ ማለት ነው። ተወዳጆች፣ ሰላማችሁ ይብዛልኝ። ወደ ሄሚንቲው ቤተሰቦች ቻው ቻው። እንግዲህ ዝማሬ ያቀረብንላችሁ ከታናሽ እህቴ ጋር ነው ማለት ነው። እና በጣም ከልብ እናመሰግናለን ስለምታዳምጡ እና ስለምታበረታታችሁን። ሰላሙን ልንቻ ወደን አሁኑ ሀገራችን ኢትዮጵያ ቸሩ መድኃኒዓለም ሰላም ያድርግልን።